ሰላም፣ አንዴ ላውራ። ሀይሚ ማለት ቆርቆሮ ለቡሩከ የማትገባ ሴት ናት። ወደርሽም ከዚህ በፊት ይቺ ሰላም የምትባል ደደብ እንዲህ ላይዋን ከፍታ ሀይሚን ክብር ዝቅ የሚያደርግ ንግግር የሚናገሩ ልጆች አስገብታ ስታስረግጥ ዝም ተባለ ባልታየ። ዛሬ ደግሞ ይህንን ተግባር ደገመችው። እኔ የሚገርመኝ ነገር ጥሩ የሚሰሩ ሰዎችን ሰብስክራይብ አታደርጉም፣ የብሩኪንና የሃይሚን ክብር ዝቅ የሚያደርጉ ሰዎችን ግን ሰብስክራይብ እያደረጋችሁ ትከታተላላችሁ። እናንተ ራሳችሁ ማለት ነው። ሰላም፣ ጤና ይስጥልኝ፣ እንደምንቆያችሁ ውድና የተከበራችሁ የኔ የቻናል ተከታታዮች፣ ዛሬ በደንብ ጓገጭ ብዬ ነው የመጣሁት። ላይክ ሼር አድርጉልኝ፣ ይሄንን ሼር አድርጋችሁ አደርሱልኝ። ሰላም፣ እኔ አብዛኞቹ ጥቃቅን የተበሮች አይመቹኝም

ሰላም ኢትዮጵያ ነው፣ ምንድን ነው ኢትዮ ቻናሏ ማለት ነው። ያለከታተላ አትመቸኝም። የሆነ ጊዜ ሀይሚን እንዲሁ ዲስሪስፔክት የሚያደርጉ ሰዎች፣ ዝቅ የሚያደርጉ ሰዎች አስገብታ ትክታክ አካውንቷ ላይ ስታሰድባት ነበረ። አሁን ላይ ደግሞ ይህን ተግባር በድጋሚ ደግመዋለች። ለምንድን ነው ሰብስክራይብ እያደረጋችሁ የምትከተሉት? እንደነዚህ አይነት ወሽመጣቸው የተበጠሰ የሆነ እኔ በተለይ በተለይ በብሩኬና በሃይሚ የሚመጡብኝን ሰዎች እንዴት እንደሚያናድዱኝ በእነሱ ታውቀው በእነሱ ሰብስክራይባቸውን ሰብስበው የሆነ ቦታ ሲደርሱ ዞር ብለው ብሩኬን ወይንም ሃይሚን ከመሳደብ ወደኋላ አይሉ። በተለይ ይቺ ሰላም የምትባሏ ከዚህ በፊትም ሃይሚን አሰደበቻት። እነዚህ ኮተታም ጥማታም የብሩኬን አፍቃሪዎች፣ በብሩኬ ፍቅር ያበዱ እከካሞችን ገስት ላይ አስገብታ ሃይሚን ሰደቧት፣ የዛሬ ስንት ወር ገደማ አሁን ደግሞ ይሄን ተግባር ደገሙት። ራሷ ለመታወቅ እና ለመፈመስ ብላ ገና ፎሎ ለመሰብሰብ ብላ ሀይሚን ታሰድባለች ገዝት ላይ እያስገባች። ለምንድን ነው ይችል ፎሎ አድርጋችሁ የምትከተሏት? በአንድ ጊዜ ኮ ዜሮ ማስገባት ይቻላል። አንቺ ሃይሚ ካልተመቸችሽ አለመከተል፣ በሃይሚና በቡሩክ አለመስራት። ሲጀመር እኮ አንቺ ቡራቡራ ነው የምትይው። እናቅሻለን። ቡራቡራ ትያለሽ። የሆነ ጊዜ ሀቢቨርስዳይ ቡሩክ ምናምን ብለሽ ሼር ስላደረገልሽ በቃ አንቺ ጅራትሽን የምትቆሪው የምትቆዩ ቡራቡራ እያልሽ ነው። ሃይሚ ክብር ግን ዝቅ ቢል ለአንቺ ምንም ነው፣ ምንም ማለት ነው። የሆነ አሸንጓሊት የምትመሴ ሴትዮ ማለት ነው እንዴ። ምን ሆናችሁ ነው? ለምን ጥጓን አታዟትም? ማነች እሷ? ገስት እየከፈተ ትክታክለ ሃይሚን የምታሰድባት ማን ስለሆነች ነው? ማነች? የዚን ያክል እናንተ ዝም ብላችሁ አለፋችኋት ማለት ነው። ለምንድን ነው? ደጋገመችው እኮ አሁን ለሁለተኛ ጊዜ ስትደግመው ማለት ነው። ያችኛዋ ደግሞ ምንድነች? የአማርኛ ድሃ ትብትብ ማለት ነው። መጀመሪያ አማረኛ ልመጂ ቁልፋ ቢሆንሽ። ሃይሚ ማለት ለብሪክ የምትገባ ሴት አይደለችም። ተይ እንጂ። አንቺ ነሻ፣ ለቡሩኬን የምትገቢ ነገሩ እኮ የቡሩኬን ፎቶ ነው ይዘሽ የምትዞሪ አገኛለሁኝ እያልሽ ያልሽ ማለት ነው። ቡሩኬን መቼም አታቅ አታድነ መፈጠርሽ አያቅሽም። ሊሆነች ምን አባቷች። እኔ እናንቺን ማንም አያቀንም። ሲስቱ ልንገርሽ ብዬ ነው እኔ እናንቺ ከመዳም ውጭ ማንም አያቀንም። እኔ እናንቺን የምታቀን መዳም እሱም ሩዝ ስለምንቀቅልላት ሽንት ቤቷን ስለምናጥብላት ነው። ሄ ጂ እንዴ ምን ሆናችሁ ነው ሴቶች? ምን ሆናችሁ ነው? ሰላም ተብዮ ጥግሽን ያጅ። ከዚህ በኋላ ገስት እየከፈትሽ ሃይሚን የምታስረግጭ ከሆነ ማለት ነው እውነት እስከ መጨረሻ ድረስ እና አንፋታሽም፣ አንፋታሽም። ምንም አታመጭም። ምንም ነሽ ደግሞ አንቺ፣ ምክንያቱም እዚህ ጋር ፎሎ እየሰበሰብሽ በውርኬ በነሃይሚ በናብር በነሮጣ ነው። ከዛ በፊት ማንም አያቅሽም። በእነሱ ታውቀሽ እነሱን በዚህን ያክል ደግሞ ለጥላት አሳልፈሽ መስጠት አትችም። በራስሽ በሚሰሩት ድራማ እንኳን ብሩኬና ሀይሚ አንዳንድ ጊዜ ሲጣሉ አንዳንድ ሀሳብ ለምንሰጠው በመሀል ገብተን እኔ መልሼ አብረው ሲሆኑ ይጠጥሰኛል። ምን አለ እንደዛ ባልናገራለሁ እመቤት፣ ም ምን አለ እንደዛ ባልናገር። እነዚህ ሰዎች እኮ አንድ ናቸው። ለምንድን ነው በሚያደርጉት ይሄ የማስመሰል ትወና ላይ ማ ጣልቃ ገብነት እየገባውኝ? ለምንድን ነው ሰውን እንደዛ ምለው ምናምን አለው? ይሄ ብዙ ጊዜ ብሩኬ ላይ ነው ጫና ማበዛበት ማለት ነው። ሰው ግን ይዘው ከመጡት ካራክተር አንፃር ነው የዛን ያክል ምናምን ነገር ተራሴ ፈጥሬ አይደለም በርግጥ ግን ቢሆንም ደግሞ አብሮ ሲሆኑ የሆነ ስስት ትትላላችሁ አሁን ያሉበት ሁኔታ ደስ የሚል ነው። በተለይ ደግሞ ቢሆነ በቃ ሌለ መዝናኛ ቦታ፣ ለየት ያለ ቦታ፣ መናፈሻ ቦታ ቢሄዱ ምናምን ነገር እንደዚ ውሃ ያለበት ቦታ ሄደው ምናምን እየዋኙ ምናምን ቆንጆ ቢያደርጉ የአፈር ቦታ ምናምን ሄደው ሚንከባለሉልን ደስ ይለኛል። የፍቅራቸው ማዕበል ማለት ነው። አፈረ እየተንከባለሉ እንደ ልጅ ሲቦርቁ ብናያቸው ቡሩኬና ሀይሚን ደስ ይለኛል። እንደ ይሄ ራስ ያሳብ ነው አሁን የመጣልኝ ነው። ከዛ የሆነ ፍሩት ምናምን ነገር አቅርበው እየበሉ ምናምን ወይን እየተጎነጩ ምናምን እኔ እንደዚህ እያደረጉ ቢያቃጥሉልኝ። አሁን የቡሩኬ የሀይሚ ቀለበት አደረገ ሲባል ሲሰሙ አንደኛው አይኑን ፍጠት አድርጎ ቀረ። አንደኛው ደግሞ ካልታነኩኝ በረግና ካልጠጠሁኝ ያዙ ይልቀቁኝ አለ። የሀይሚ አፍቃሪ፣ የብሩኬ አፍቃሪ ደግሞ እርስ በራስ ጦርነት ጦርነት። ሀይሚ አትመጥንም ለብሩኬ እኔ ነኝ የምመጥነው። ሀይሚ ከብሩኬ ትራቅ ምናምን፣ ገረመኔ ወሬ ወሬ። ጭራሽ ደግሞ ይቺ በእነሱ ስሸቅል ኖራ ኖራ ኖራ፣ አሁን ገስ እየከፈተ ይቺ ልቅምቅም፣ ገና ለመፈመስ ብላ ሀይሚን ታሰድባለች። አንቺ ወደዛው ደቂ ቋቋቲያ፣ ማንም አይለቅሽም በሀይሚ ከመጣሽ የሰው ቋቋት ያ ሀይሚን እንኳን መናገር ቀርተው ይቅረና ዞር ብለሽ የማየት መብቱ ብቃቱ የለሽም። ይሄ ለሀይሚ ነፍሴን ሳያሰሰት ምሰጣት የኔ ትንሽዬ እህት፣ በሷ ከመጣሽ ተያይዘን ገደለን ገባታለና ዋ ብለናል፣ ዋ ብለናል። ሰላም ኢትዮጵያ ብታርፌ ይሻልሻል። ይሄን ነገር በጣም ደጋገምሹ በቃ የግል ጥላቻ ካለብሽ ከሀይሚ ጋር እዛው ኢቶብሽ ላይ ሄደሽ አውሪ እዛው ተጨማለቅ ኢቶብሽ ላይ ግን እዚ ትክታክ እየከፈሽ ከማንም ክፍታፍ ቅምጥ ጋራ ተቀምጠሽ አፍሽን እንድትከፍቺ ከነሱ ጋራ ማን እድል ሲጫለሽ ማን ቤትሽ አስገቢያለሽ አሁን እኔ ሀይሚን ምንም አላደረግኩም እኮ ምናምን ልት ትቻለሽ ማፈሪያ አንቺ ምንም ካላደረግሽ ቤትሽ የገቡት ቤትሽ አስገባሻቸው ሀይሚን እንዲረግጡልሽ አይደለም እንዴ ሀይሚን እንዲሰድቧት ነው መቼስ እንጂ ግን ጥላቻ የለብኝም ከሀሚና ከቡርኬ ጋር ካልሽ ካልሽ እነሱን አንድነት ከፈለግብሽ የምትፈልግ ሰው ብትሆን ይኖረው ገዝተሽን ከፍተሽ አስገብተሽ የማንንም ወርጋጣ አስገብተሽ አታስረግጫትም ነበረ። ወርጋጣ ከዚህ በፊት አስረግጥሻት፣ አሁን ደግሞ ደገምሹ። ባለፈው በፊት እንደዛ ብሽን ስትከፍቺ ዝም ስላሉሽ አይ ማንም ምንም አያደርገኝም ብለሽ ስላሰብሽ ደገምሹ ያንን ነገር። ማንም ምንም አያደርግሽም አይደለ? ተይ እንጂ አውቀው ነው ዝም ያሉሽ። አውቀው ነው ዝም ያሉሽ እንጂ መናገር እንዳንቺ እንደምታሰድቢው አንቺን በገዝት ላይ በአናትሽ ተክለው መስደብ መርገጥ አቅቷቸው እንዳይመስልሽ። ንቀውሽም ሊሆን ይችላል። ንቀውሽም ሊሆን ይችላል። ሰው ግን ሼም የለውም እንዴ እንዴ ሪ አንድ እኔ ግል ጥላቻ ከሌለብኝ የሆነን ሰው ሰላም ላይ እያለ እንደዛ አልሳደብም።